ሰላም አለይኩም ራህመቱላሂ ወበረካቱ እንዴት ናችሁ ቤተሰብ ሰላም ናቸው ወይ ደህና ናቸው። በደንብ አድርጋችሁ አዳምጡኝ የባለፈው በኢድ ወጠኔ ጊዜ ዲስካውንት የተደረገው የጥርስ ማጠብ ታይብ ለሁለት ሳምንት ያክል የለሁም እንዳይመጡ እና ሌላ ነገር አስከፍሏቸው ችግር እንዳይፈጠር ብላኝ ነበረ። ትላንትና ራሷ ሴትዮዋ ደውላልኛለች ማለት ነው። የጥርስ ማጠቡ ሁኔታ ዋጋው በዛው ደረጃ አለ በሰባ አምስቱ ማለት ነው። ሌላውን ደግሞ ሂዳችሁ ተደራድራችሁ ማሰራት ትችላላችሁ። እኔም ጥርሴን አሞኛል፣ ግን ትንሽ ጨበጥ ላድርግና ሂጄ አሰራለሁኝ ማለት ነው። ቁጥሩን ከታች አስቀምጥላችኋለሁ። ዋትሳፕ ላይ ስትመዘግቡት ጫን ስትሉት ሎኬሽን ይልክላችኋል። ስለዚህ እኔን ሎኬሽን መጠየቅ አይጠበቅባችሁም ማለት ነው፣ ሰፈሩ የት ነው የት ነው ምናምን ብሎ። ሌላው እንደምታዩት ሱቄ አምሯል፣ አድጓል፣ ሰፍታለች። መታችሁ እዘዙ፣ አበረታቱኝ ማለት ነው። እንደው ዝምብላችሁ ብቻ እያያችሁ እልፍ እንዳትሉ የተለያዩ ዘይቶች አሉ። የተለያዩ ቅባቶች አሉ። በሶ፣ በርበሬ፣ ሹሮ፣ ቡላ፣ ቆሎ፣ ዳቦ ቆሎ ሁሉ ነገር አለ። እዘዙኝ እላለሁኝ። ሰላም አለይኩም ረህመቱላ ወበረካቱ። ስፔሲፊካሊ ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው አቅም ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ? ሆይ አልሐምዱሊላ፣ እኔ ደህና ነኝ። ዛሬ ያው ማድ ቤት ውስጥ ሆኜ ነው ቪዲዮ እየሰራሁ ያለሁት። እንግዳ አለኝ ዛሬ። እንደምታውቁት አላህ ይረሐማቸው ሙፍቲ ዑመር ሙተዋል ማለት ነው። እንድታመኑ ሰምተናል። ከዛ ትላንትና ራሱ ሞተዋል ተብሎ ነበረ፣ እንዳልሞቱ ተነገረና አሁን ግን ያው በመሞታቸው ሰምተናል ማለት ነው። ዘግቼ ነው ቪዲዮ እየሰራሁኝ ያለሁት። አሁን አዲስ የኢትዮጵያ ኤምባሲ ያወጣው መግለጫ እሳቸውን በተመለከተ ስላለ ምናልባች እዛ ጉሩፕ ውስጥ የሌላችሁ መስማት የምትፈልጉ ወይም ደግሞ ለቁሶ መድረስ የምትፈልጉ ካላችሁ ብዬ ነው። ለምን የሰማሁትን ነገር ላስተላልፍላችሁ ብዬ ነው። የኢትዮጵያ ኤምባሲ ነገ ከመግሪብ በኋላ ኤምባሲው ጋር ተገናኝተን አብረን ሐዘናችንን እንግለጽ ብለዋል። እንግዲህ መድረስ የምትፈልጉ ወይም ደግሞ የምትችሉ እህቶች፣ ወንድሞች እዛ ቦታ ላይ መገኘት ትችላላችሁ ማለት ነው። በመጀመሪያ እስኪ አብረን እንስማው ኦኬ ላ በረካቱ የተከበራችሁ የጅዳና አካባቢ የልማት ማህበር ተወካዮች ዲፕሎማቶች እንዲተመሻችሁ ሰላም ናችሁ ወይ? በመቀጠል አላህ ለጅነት ላህርጋቸው ጀነትን ፍርዶ ሰላ ፍቃቸው ቃቡራቸውን ኑረን ላህርገው። ሙፍቲ እንግዲህ ያው በዛሬው ዕለት ወደ አኪራ ሄደዋል። ሀዘኑ ከባድ ነው። እንግዲህ አባት ናቸው መካሪም ነበሩ። ያው በሀገሪቷ ላይ ሙፍቲ የነበሩ ናቸው። አዘኑ ከባድ ነው። ያው ነገ እንሻአላህ እኛም እንደ ጅዳና አካባቢ ማህበረሰብ የማህበረሰብ ኮሚኒቲ አዳራሻችን ላይ መግሪብ ላይ ሁሉም እዚያ ያላችሁ ላችሁም ተገኝታችሁ በጋራ ለቅሶ እንዲደርሱ ለማለት ነው። ሁላችሁም ባላችሁበት ዱአ አድርጉላቸው አላበጅነተ ላይ በሽራቸው ለሁሉም ኢትዮጵያዊ አላ ሰብሮን አላ ይስጥ እላለሁ። ሰላም አለይኩም። ኦኬ፣ ይሄ ጥሪ ከቆንጽላ ጽህፈት ቤቱ ሳይሆን ከኮሚኒቲ ነው። ኮሚኒቲ እና ቆንጽላ ስለሚለያይ ማለት ነው። ቆንጽላ የኢትዮጵያ ኤምባሲ ቅርንጫፉ መስሪያ ቤት ነው። ጅዳ ያለው ዋናው ሪያድ እንደሆነ ታውቃላችሁ። ኮሚኒቲ ደግሞ በኢትዮጵያ ኤምባሲ ውስጥ ካፍቴሪያው ጋር የተያያዘ ኮፒ ምናምን የሚያደርጉት ፎቶ የሚያነሱት አገልግሎት የሚሰጡ ለህዝብ ካፍቴሪያው ጋር እነሱ ደግሞ ኮሚኒቲ ይባላሉ ማለት ነው። ከኤምባሲው የበለጠ ቀርሞ የሚደርሱት ኮሚኒቲዎች ናቸው ብዬ ማለት አያሳፍረኝም። በጥሩ ጥሩ ሰዎች አሉ ማለት ነው። እና እንግዲህ ነገ ሄዳችሁ እዛ ቦታ ላይ መድረስ እንፈልጋለን ብላችሁ ለምትሉ ለእህት ለወንድሞች ከሰዓሲታ ጀምሮ ክፍት ነው ማለት ነው ሌላው እህት አንዳንድ እህቶቻችን ያው መውጣት የማትችሉ ወረቀት የሌላችሁ እንዲሁም ወንድሞች ጥንቃቄ አድርጉ ሰሞኑን በዚህ ሳምንት ውስጥ ማለት ነው ወደ ሀያ ሁለት ሺህ ህግ ወጥ ሰው ተይዟል ዜግነትን አይጠቅስም ፌስቡክ ላይ የራሱ ታጠቅም ፖስቶት ነበረ። ሀያ ሁለት ሺ ሙተከልፍ የውጭ ዜጋዎች ሳውዲ አረቢያ መንግስት በሳምንት በቁጥጥሯ ስር አድጋለች አድርገዋል፣ በአመት ወደ አንድ ሚሊዮን ያስወጣሉ የሚል ተለጥፎ አይቻለሁም። የበለጠም ደግሞ ታጠቅም ጽፎትም ስላየው ማለት ነው። ይሄ ምንድን ነው? ጥንቃቄ ያስፈልጋል። እና ጥንቃቄ እንድታደርጉ ለማለት እፈልጋለሁኝ እንግዲህ ሙፍቲ ዑመር በነበሩበት ሰዓት ጥሩ ነገር ሰርተዋል። ችግርም ነበረ። ችግሩንም፣ መጥፎውንም ተቀብለን እንደዛ አይነት ነገር በሚፈጠር ሰዓት ሁላችንም ምን ብንጥር፣ ምን ህዝብ ቢወደን፣ ምን ብናደርግ ከዚች ከመሞት ላይ ግን አንቀርምና እሳቸውን በመልካም ነገር እያነሳን አላህ የረሃማቸው ማለቱ የተሻለ ነው። ሶሻል ሚዲያው በጣም ነው የሚያስጠላው፣ ጎራ የሚከፍሉበት ነገር አለ። አላህ ከእንደዛ አይነት ነገር ይጠብቀንና፣ ነገ የቀብር ስነ ስርዓታቸው መከበር ከሆነ በያለንበት አላሁም ኢኒ አላህ የቀብር ጥያቄን እንዳቀለላቸው እንዳገረላቸው እንድሰብታቸው ሁላችንም ዱአ እናድርግላቸው እንዳባት እንዳያት እንደ ቤተሰብ አይተን ለማለት እፈልጋለሁ። ይሄ ኢንፎርሜሽን እንዳይመርጣችሁ ብዬ ነው። አይ ኤምባሲው ተገናኝተን አብረን ሀዘናችንን እንገልጻለን ማለት የምትፈልጉ ካላችሁ ደግሞ ኤምባሲው ከመቅረብ ጀምሮ ክፍት ነው እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ